አህባሽ ከሀበሻ ሀገር ጋር ተያያዥነት የለውም። ኢትዮጵያውያን እንዳልሆኑም እናውቃለን። አህባሽ ወይም ሀበሺ ሲባል ከኢትዮጵያ የመጣ ለማለት አይደለም የተፈለገበት። በፍጹም እንደዛ ማለት አይደለም አህባሽ ማለት። እንደዚያ የሚል ካለ ሰዎችን ለማጭበርበር ለማምታታት የሚፈልግ ነው። አህባሽ ወይም ሀበሺ ሲባል ለማለት የሚፈለገው የአብደላ አልሐረሪ አልሐበሺ ተከታይ ማለት ነው። ይህ ሰው በምድር ላይ ከቦታ ቦታ የሚዘዋወር የቢድዓ ድርጅት ወይም ማህበር እንደማለት ነው። በአቂዳው የባጢል የጥመትና የውሸት አይነትን በሙሉ የሰበሰበ ሲሆን ይህ ደግሞ በማስረጃ የተረጋገጠ ገሃድ የወጣ እውነታ ነው። ስለዚህ የአህባሾች ጉዳይ የዜግነት አይደለም። የእነሱ ጉዳይ አቂዳ። ይህ ሰው ለመጀመሪያ ጊዜ የታወቀው በዚያው በሀገሩ በኢትዮጵያ ውስጥ ነው። መሰረቱ ከኢትዮጵያ ሀረር ከሚባል አካባቢ ነው። በኢትዮጵያ ውስጥ የታወቀው ኩሉብ ወይም የሚጠራው የፊትና ውዝግብ በማስነሳቱ ነው። በዚህ ፊትና የንጹሐን ደም ፈሷል፣ በርካቶች ተሰውተዋል። ይህ ሰው ብዙሃኑን ሙስሊም ማህበረሰብ አክፍሯል። ምክንያቱም አህባሾች ተክፊር ናቸው። እንደሚታወቀው እነዚህ ጀማዎች አህለ ሱናዎችን አክፍረዋል። በርካታ ሌሎች ወንድሞቻችን፣ እንዲሁም የጀማዓት ተብሊቅ አባላት የሆኑ ወንድሞቻችንን አክፍረዋል። ካፊር ናቸው በሚል ፍርድ ሰጥተዋል። በኢትዮጵያ ውስጥ ይህን ፊትና ከለኮሰ በኋላ ወደ ሊባኖስ ተሰደደ። በወቅቱ የነበሩ የኢትዮጵያ ዑለማዎች የፊትና ሸክ በሚል ነበረ የሚጠሩት።